ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደናት ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የኬፓ አሪዛባላጋን ዝውውር ጨርሷል ማለት ይቻላል። ኬፓ አሪዛባላጋ ከአርሰናል ጋር ኮንትራቱን በይፋ ተፈራርመዋል። ስፔናዊ ግብ ጸባቂ በዝውውር መስኮቱ ዙበሜንዲ በኋላ ቡድኑን የተቀላቀለ ሁለተኛ ይፋዊ ተጫዋች ሆኗል ተብሏል። ሁሉም ወረቀቶችን ተፈራርመዋል። እስካሁን እንግዲህ አርሰናል የተቀላቀሉ ተጫዋቾች ሁለት ተጫዋቾች ሲሆኑ፣ ስፔናዊው ማርቲን ዙበሜንዲ እና ሌላኛው ስፔናዊ ተጫዋች ደግሞ ኬፓ አሪዛባላጋ ወደ አርሰናል የሚያደርገውን ዝውውር መጨረስ ችለዋል። እናንተስ ይህንን ዝውውር እንዴት አያችሁት? አሁን አርሰናል ሙሉ ትኩረታቸውን የፊት መስመር አጥቂ በማስፈረም ላይ ያደርጋሉም ተብሎ ይጠበቃል። የስፔኑ ክለብ ሲቪያ ከሉሲዮን አጉሜ ሽያጭ ከፍተኛ ትርፍ ማግኘት ይፈልጋል ተብሏል። ስለዚህም ከኢንተር ሚላን ጋር የተስማማውን የመብት አንቀጽ ለመክፈል የሚያስፈልገውን ገንዘብ ለማግኘት በቅርቡ እሱን ለመሸጥ ተስፋ ያደርጋሉ ተብሏል። ኢንተር ሚላኖች ከተጫዋቹ ዝውውር 50% ገንዘብ ያገኛሉ። የዝውውር ታዲያ የተወሳሰበ ሊሆን ይችላል እናም ነገሮችን እንዴት እንደሚሄዱም ከፍተኛ የሆኑ ስራዎችን የሰሜን ለንደኑ ክለብ አርሰናል እየሰራ እንደሆነ ተገልጿል። አርሰናል ከጊዜ ጊዜ እንግዲህ ይህንን ድንቅ ተጫዋች ለማስፈረም ስራዎችን እየሰራ ይገኛል። የሰሜን ለንደኑ ክለብ አርሰናል ታዲያ የፓርቲ ተተኪ አድርጎ ወደ አርሰናል ለማስፈረም ሀሳብ እንዳለው ነው እየተገለጸ የሚገኘው። ሪያል ማድሪዶች ከሮድሪጎ ጋር ንግግር እስከሚያደርጉ ድረስ ለአርሰናል የተጫዋቹን ዋጋ ምን ያህል እንደሆነ አይናገሩም ተብለዋል። አርቴታና የአርሰናል ቦርድ ሮድሪጎን በክንፍ ቦታ ላይ ማጫወት ዋነኛ ኢላማቸው እንደሆነ ፋብሪዚዮ ሮማኖ አሳውቆታል። ከተጫዋቹ ዝውውር ጋር በተያያዘ እንግዲህ ዣቪ አሎንሶ ፍራንኮ ማስተሯኖ ለማስፈረም ወሳኝ ሰው እንደነበረና እቅዱ የቀኝ ከፍ አጥቂ አድርጎ ለማጫወትም እንደሆነ እዛ አትሌቲክ ዘግቧል። ታዲያ የሮድሪጎ ጣፈንታ በተመለከተ ማለትም በሪያል ማድሪድ የመቆየቱ እድሉ እጅግ ጠባብ ያደርገዋል ተብሎ ነው የሚጠበቀው። ምክንያቱም ፍራንኮ ማስተሯኖ በሱ ቦታ የሚጫወት ከሆነ፣ አሁን እንደሚታወቀው፣ በአሁኑ ሰዓት እንኳን ሮድሪጎ በቅራኔ ላይ እንዳለ ይታወቃል። ደግሞ ሌላ አዲስ ተጫዋች ወደ ሪያል ማድሪድ መቀላቀሉን አስከትሎ የሮድሪጎ ፍላጎት ወደ ሌላ ክለብ ማምራት እንደሆነ ነው እየተገለጸ የሚገኘው። አርሰናሎችም ከመጋረጃ በስተጀርባ በርካታ የሆኑ ስራዎችን እየሰሩ እንደሆነ ተገልጿል ተጫዋቹን የግላቸው ለማድረግ። በዝውውር ጉዳይ ላይ እንግዲህ የአርሰናል ሰዎች ከመጋረጃ በስተጀርባ ጠንካራ ስራ እየሰሩ እንደሆነ ታውቋል። እስካሁን ተጫዋቾች ስላላስፈረመ ክለቡ ምንም እየሰራ አይደለም የሚሉ መረጃዎች ሲወጡ ነበር። ነገር ግን አርሰናል ይህ ወሳኝ ክረምት እንደሆነ ይገነዘባል። ጊዜው ገና ነው። ይህንን አንደርስታንድ ማድረግ አለባቸው። በዝውውሩ ገቢያው ላይ ትልቅ እቅድ እንዳላቸውም ታውቋል። አንድሪ ቤርታ በአሁኑ ጊዜ በተለያዩ ቦታዎች ላይ በርካታ የተለያዩ ስራዎችን እየሰሩ ይገኛሉ። ግብ ጠባቂና የመሀል ስፍራ ተጫዋችን ማስፈረማቸው ይታወቃል ና አሁን ዋነኛ ቅዳቸው የሚሆነው የፊት መስመር አጥቂ ማስፈረም እንደሆነ ታውቋል። ፋብሪዚዮ ሮማኖ እንግዲህ አርሰናል በደሞዝ ምክንያት ከቤንጃሚን ሸሽኮ ራሱን አግልሏል ስለሚለው እንዲህ ሲል ተናግሯል። አርሰናል ከሸሽኮ ዘወር አልወጡም። ከሸሽኮና ዮክሬሽ ጋር የሚደረገውም ድርድር ቀጥሏል። ከሁለቱም ተጫዋቾች ጋር አሁንም ግንኙነት አለ። አርሰናል የሚያደርገውን ውሳኔ አብረን የምናይ ይሆናል። ጥሩ የሚባለውን አማራጭ አርሰናሎች ለመጠቀም ዝግጁ ናቸው ሲል ነው እውቁ ጋዜጠኛ ፋብሪዚዮ ሮማኖ የተናገረው በእርግጥ የደሞዙ ጉዳይ ለጊዜውም ቢሆን አርሰናል በዝውውሩ ላይ እንዳይገፋበት ያደርጋል እንጂ ሙሉ ለሙሉ ከዝውውሩ እንዳልወጣና ጎን ለጎን ሁለቱንም ዝውውሮች እንደሚያስኬድ ነው የተገለጸ የሚገኘው። ምክንያቱም ሁለቱም ተጫዋቾች በአርሰናል የዝውውር ራዳር ውስጥ እንዳሉ ይታወቃል። ና ወይም ከቤንጃሚን ሼሽኮ አንዱ የአርሰናል ንብረት እንደሚሆን ምንም ጥያቄ የሌለው ጉዳይ እንደሆነም አያይዘው ዘግቦታ አለ። ፋብሪዚዮ ሮማኖ ስለ ሮሪጎም እንዲህ ሲል ተናግሯል። ሪያል ማድሪድ ከሮሪጎ ጋር እስከሚነጋገር ድረስ ለአርሰናል የተጫዋች ዋጋ ምን ያህል እንደሆነ አይነግሩም ብሏል። አርቴታ ና የአርሰናል ቦርድ ሮሪጎን በክፍት ቦታ ላይ ዋነኛ ኢላማቸው ነው ሲል ነው ፋብሪዚዮ ሮማኖ ያሳወቀው። የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲት እንዲህ ሲል ተናግሯል። ሮድሪጎን በተጫዋችነት ወደዋለሁ። ያለፉት ሁለት የውድድር ዘመናት ለሱ ከባድ ነበሩ። ቪኒሽስ ጁኒየር የባለንዶር አሸናፊ ለመሆን ተቃርቧል ና ዋና ኮከብ ሊሆን እንዲሁ ተቃርቧል። ነገር ግን ሮድሪጎ አሁንም ከሱና ከጁሪ ቤሊንግሃም ቀጥሎ ከፍተኛ ደረጃ ላይ እንደሚገኝ አሳይቷል። ጎል ያስቆጥራል፣ ያግዛል፣ ጠንክሮ ይሰራል። ለአርሰናል የተለየ ነገርን ያመጣል ብዬ አምናለሁ ሲል የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲ ተናግሯል። ከዛ ውጪ ማይልስ ሉዊስ ስኬሊ አዲስ ኮንትራቱን በትናንትናው ዕለት እንግዲህ በቤተሰቡ ፊት በይፋ ተፈራርሟል። የድንቅ ታለንትድ የሆነ ተጫዋች በሰሜን ለንደኑ ክለብ አርሰናል በቀጣዮቹ ዓመታት ስም የምንመለከተው ይሆናል። አርሰናል በአያክሱ ተከላካይ ጀራል ሀቶ ላይ ያላቸው ፍላጎት እጅግ እንደጨመረ ተገልጿል። ሶስተኛ ፈራሚም አርገው ወደ ሰሜን ለንደን ለማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘው በክረምቱ የዝውውር መስኮት ከሚመለከታቸው ተጫዋቾች ውስጥም አንደኛው ይሆናል ሲሉ ታማኝ ምንጮች እየገለጹ ይገኛሉ። በዛሬው ዕለት ታዲያ አርሰናሎች ከክለቡ ጋር ይፋዊ ንግግር እንዳደረጉ ተገልጿል። ይህንን ተጫዋች በማስፈረም ሁኔታ ላይ ማለት ነው። በግራ ተመላላሽ ቦታ ላይ ነው ሲጫወቱ አርሰናል ደግሞ በግራ ተመላላሽ ቦታ ላይ ሁነኛ የሆነ ተጫዋች የማስፈረም ፍላጎት እንዳለው ይታወቃል። በግራ መስመር ላይ ያለውን ጥንካሬ ለመጨመር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ጀራል አቶ ደግሞ ትክክለኛው ምርጫቸው እንደሆነ ነው ያሳወቁት። ምንም እንኳን ተጫዋቹ በበርካታ የአውሮፓ ክለቦች ቢፈለግም፣ አርሰናል ግን ተጫዋቹን የግሉ የማድረግ እድሉ እጅግ ሰፊ እንደሆነ ታማኝ የሆኑ ምንጮች እየገለጹ ይገኛሉ። አርሰናል የብሬንትፎርዱን አማካኝ ክርስቲያን ኦርጋርድን ለማስፈረም 11 ሚሊዮን ዩሮ እንዳቀረበ ታማኙ ዴቪድ ኦሪትሰን ዘግቧል። በተለይም ደግሞ የቶማስ ፓርቲ በአርሰናል ቤት የመቆየቱ ጉዳይ አጠራጠሪ እንደሆኑ እየተረዱት መድፈኞቹ ይህንን ድንቅ የመዋል ስፍራ ተጫዋች ለማስፈረም ጥያቄያቸውን እንግዲህ ዴቪድ ኦሪትሰን ታማኝ ነውና ከዚህ አንጻር አርሰናሎች ይህንን ተጫዋች የግላቸው ለማድረግ ስራዎችን እንደሚሰሩ ነው እየተገለጸ የሚገኘው። በብሬንትፎርድ ቤት ከተመለከታችሁት የተጫዋች ድንቅ የሚባል እንቅስቃሴን ማሳየት የቻለ ተጫዋች ነው። ከዚህ አንጻር እንግዲህ አርሰናሎች ይህንን ተጫዋች የግላቸው ለማድረግ ይፋዊ ጥያቄን እንዳቀረቡ ነው እየተገለጸ የሚገኘው። በዝውውሩ እንግዲህ አሁን ጥሩ የሚባል እንቅስቃሴን እያደረጉ ይገኛሉ። በርካታ ተጫዋቾች ወደ አርሰናል እንደሚከትሙ ምንም አይነት ጥርጣሬ ሊገባችሁ አይገባምና አርሰናል ክረምቱ የዝውውር መስኮት በርካታ ተጫዋቾችን በማስፈረም በአዲስ የውድድር ዘመን ጠንካራውን አርሰናል ለዋንጫ የሚፋለመውን አርሰናል እንመለከታለን ተብሎም ይጠበቃል። አርሰናል የኤቨርቼ ኤዜ ፈላጊ ክለብ ሆኖ ብቅ ብሏል። ቶተንሃም ሊቨርፑልና ቼልሲ የተጫዋቹ ፈላጊ እንደሆኑ ይታወቃል። ኤቨርቼ የ26 ዓመቱ ሲሆን በፕሪሚየር ሊግ ውስጥ ካሉ ድንቅ የ መሃል ስፍራ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል። የጎል ድሎችን በመፍጠርም ሆነ አጠቃላይ ባለው እንቅስቃሴ በርካታ የእንግሊዝ ክለቦች በተጫዋቹ ላይ ፍላጎት አሳይቷል። 60 ሚሊዮን የውል ማፍረሻው ነው። ታዲያ በርካታ ክለቦች በተጫዋቹ ላይ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በአዲስ ቪዲዮ እስከነገናኝ ድረስ መልካም ሩ ሰመኘው።